ያቺ የሆነ ቃል አታስቀምጡ። ሀኒ ብላችሁ የሆነን ጥያቄ አትጠይቁኝ። ምንም አይነት ጥያቄ ለእናንተ መልስም የለኝም ጥያቄም የለኝም። እኔ አይምሮ ወይም ጭንቅላቴም ራሴ ምንም አላስብም። የድሮ ሚስቴን የምትመስይኝ እና ታዲያ፣ የድሮ ሚስትን ስለናፈክ ነው እንዳናቡ የምትንገጫገጨው። እኔ ምን አባል አርግ? ሄድና ፈልጋታ ያቺ የድሮ ሚስትን በህይወት አለች ወይስ ሞታለች? ሀኒ ዱ ዩ ላቭ ሚ አንተን እኔ ነኝ እኔ ነኝ አንተንም የምውድህ። ሞታለች፣ እና ምን አባል አርግ ታዲያ። ምን ይላል ይሄ? ቆይኔ የምላችሁ ማለት ነው አንድ ሰው አይምሮ ትክክል የሚሰራ ከሆነ ጤና ያለው ሰው ባሌን ከቀም ባሌን ባሌ ከአንቺ ጋር ቺት ካደረገ አሲድ እደፋብሻለሁ ይባላል ወይ? አሁን እኔ እናንተን እንምጠይቃችሁ ይባላል? እንደዚህ ገና ካደረገ አሁን ባሌ ቺት ካደረገ ካንቺ ጋር የፈለገ ጓደኛዬ ለምን አትሆኝም? ለምን ቱቱ ቱቱ ራሱ ለምን አትሆኝም? አሲድ እደፋብሻለሁ? ከአንድ ጤነኛ ሰው እንደዚህ አይነት ቃል ይወጣል ነው? ገና አይባልም። እናንተ አሁን ማሰብ ያለባችሁ ሀናቡ ሂዳችሁ እንዳታዩ አለች ብላችሁ ቀናች ከምትሉ እኔ በአንድ እና በአንድ በራሴ ብቻ ነው መቀነው አንዬ እላለሁ። በራሴ ነው መቀነው አንዬ ዛሬም እንደዚህ ነሽ፣ እንዴት አይነት ጠንካራ ራሴ ነሽ እያልኩ በራሴ ራሴ በራሴ ነኝ እንጂ መቀነው ነኝ፣ በሰው አልቀነው። እኔ በእሷ አምስት ሳንቲም አልቀነም። ግን አንድ ሰው ጭንቅላቱ ትክክል ከሆነ የሚሰራውን የሚያክ ከሆነ እንዴት ነው ባሌ የፈለገ ጓደኛዬ ብትኝ ባሌ ከአንቺ ጋር ቺት ካደረገች አንቺ ላይ አሲድ እደፋለሁ። ላልሆነ ነገር እኮ ጎና ይሄ እኮ ማለት ትውልድን ማበላሸት እኮ ይባላል። ምንድን ነው መሰላችሁ ይሄ የሚባለው? አሁን እሷ ባሏን ሰው ቺት ካደረገባት ከሌላ ሴት ጋር አሲድ እደፋለሁ ብላ ስትናገር ለሌሎቹ ደግሞ ምን አይነት መልእክት እያስተላለፈች እንደሆነ ታውቃላችሁ? ባሎቻችሁ ከሌላ ሴት ጋር ቺት ካደረጉባችሁ አሲር ድፉባቸው፣ ከፍላችሁ ግደሏቸው፣ አስገድሏቸው። እንደዛ እኮ ነው። ለእሷ አልሆነም እሷ ከሆነ ብላ ነው። ለራሷ ከሆነ ግን የሆነባችሁ ደግሞ ካላችሁ ሂዱና ሴቷ ላይ አሲር ድፉባት፣ ሂዱና ሴቷን አስገድሏት። ትምህርት እኮ ነው። ሶሻል ሚዲያ ላይ ቁጭ ብላ እኮ እኔ ነው የምትናገረው። ያ ማለት ስንት ሴቶች አሉ ባሎቻቸውን በጓደኞቻቸው በምናምን የተቀሙ እና እነሱን እኮ ማነቃቃት ይባላል። አሁን እኔ ሂዳችሁ አትዩ እየሰደበቻችሁ ሂዳችሁ ዩቱባንም ምንም አትዩ እንደምል፣ እሷ ደግሞ እያነቃቃችሁ እኮ ነው። ባሎቻችሁ የተቀማችሁ የዛሬ ዓመት የተቀማችሁ ዛሬ የተቀማችሁ ሰዎች የእሷ ገና ቢሆን ነው። ግን የሆነባችሁም አሲድ ሂዳችሁ መድፋት አለባችሁ ማስገደል አለባችሁ። እንደዛ እኮ ነው የምትለው። ሶሻል ሚዲያ ላይ አንድ ሰው ወጥቶ የሶሻል ሚዲያ ፊገር ነኝ በሶሻል ሚዲያ አታወቃለሁ ብዙ አመት ቆይቻለሁ ካለ ብዙ ሰው እንደሚያዩ ካወቀ፣ እንዴት ነው እንደዚህ አይነት ትምህርት ለትውልዱ የሚያስተላልፈው? ከዛ ይህንንም ኖርማል ነው ነው የምትሉት ትውልድ እያበላሸች ግዳሉ አሲድፉ እያለች እየተናገረች ኖርማል ነው። ረበስ ማመረ። እኔ እናንተ እንዴት እንደምታስቡ ከአንድ ሶሻል ሚዲያ ላይ ከቆየ ሰው እንደዚህ አይነት ቃላት አይ መውጣት የለበትም። ሌሎች ስንት ሴቶች አሉ ባሎቻቸውንም ሆነ ቦይ ፍሬንዶቻቸውን የተቀሙ ቺት የተደረጉ እና እሷ ይሄንን በምትናገር ሰዓት ምን እንደሚፈጠር ታውቃላችሁ? ሌሎቹ ቁጭ ብለው ልክ ናት ብቻ ደሙ ዋው ልካ፣ ልክ ናት ፊንገር እንደዚህ ስትልሰማዋል ልክ ናት፣ እሷ ቢሆንብኝ ብላን ያወራችሁ እኔ ደግሞ ሆኖብኝ። ስለዚህ ለምንድን ነው ይሄንን ነገርም አላድርገው ብላ ሂዳ ይሁን ብላ ትታ የተወቹን ነገር ኦኬ እቺ ታደረገኝ ቀማኝ በእሷ ምናምን ብላ የተወቹን ነገር እሷ እንደዚህ ስትናገር ለክ እንዲህ ማድረግም እችላለሁ ብላ ሰይጣን እኮ ነው። የሰይጣን መንፈስ እኮ ነው በሰው ላይ ጭንቅላል የምከቱ። ከዛ ያቺ ሴት ሄዳ የሆነ ነገር ብታደርግስ ጓደኛዋን ወይም ወሬ በር ለእናንተ ይሄ ኖርማል ነው። በቃ ትውልድ የሚያበላሽ ነገር የሆነ የሚዘገንን እናቴ። እኔ እንደሚመስለኝ ከሆነ እኔ እኔ ክፉ እንዲነካት አልፈልግም ይሄ እዚህ ጋር እንደዚህ እንደዚህ ባታሪ ይሄ ብትገሸልጠው ይሄ ቤቢ ሄር ያደረገችውን ሴት ነገር ወደ ላይ ብታነሳው ከአናቡ አይተናነስም፣ ግንባሯ ከአናቡ አይተናነስም። ባይ ተናነስም እንደዚህ እንደዚህ አድርጋ አይታችኋት ግንባሯን ከታም ጣታ እዚህ ድረስ እንደሸፈነችው እንዲህ ብትገልጣ ሴም ሽት ነኝ ግንባሯ የኔን እንደሚያክለው ጭንቅላቷን የሳተች እንደዚህ ብላ ሰውን ትውልድን የሚያበላሽ ነገር። አሲድ ድፉ ባሎቻችሁ፣ ተቀምታችኋል፣ ቺት ተደርጎባችኋልና የዛሬ ለምን አስር ዓመት አይሆንም እንደገና እንዳዲስ አስባችሁ ሂዱና፣ ሴቷ ላይ አሴፍ ድፉ እያለች የምትመክር ሴትዮ ይኸው፣ ጓደኞች ካላችኋት የምትወዷት ሆነስ ጓድ፣ አሁንም ነግራችኋለሁ፣ እኔ ክፉ እንዲነካት አልፈልግም። ምንም እንድትሆን አልፈልግም። የልጅ እናት ናት። ልጇን ታሳድግ፣ ግን አይምሯን እንድትሰበስብ ምከሯት። የእናንተ ጓደኝነት ምን ላይ ነው? አሁን እሷ የምትናገረው ነገር እኛ እንደምንሰማው እናንተም ትሰማላችሁ። ፊንገርዬ ያው ስሟን ታውቋታላችሁ። እኔ ፊንገር ማለት ስለምፈልግ ነው። ፊንገርዬ፣ እንደዚህ አይደለም። ተረጋጊ። ከአንደበትሽ የሚወጣውን ነገር እያወቅሽ እንዲህ አይባልም ተብሎ ይመከራል። ቱቱ ማናቴ፣ ቱቱ ቱቱ ራሱ ብትሆን እደፋባታለሁ ስትል እኮ ቱቱ እኮ ውስጧ ክው ውጭዋ ከገግ ኮ ነው የሚለው ውስጧ ኮ ድንግጥ ትብላለች። እንደ እንዴት አያስደንግጥም? ቱቱ አሁን አጋጣሚ እንግዲህ አስቡ። ቱቱ ቤስት ፍሬንዷ ናት የፊንገር ባል አጋጣሚ ፊንገር ሽንቴን ሸንቼ ልምጣ ብላ የሆነ ሬስቶራንት ተሰብስቦ ሄደው ፊንገር ሽንቷን ወጥሯት ሽንት ቤት ገባ ብዬ ለአንድ ለአምስት ደቂቃ ከቅሜ በላይ ሆኗል ብላ ሽንት ቤት መጥቼ ሽንት ቤት እጄ ልምጣ ብላ ሽንት ቤት ስትሄድ ቱቱና የፊንገር ባል ቁጭ ብለዋል። ሰው እንደመሆናቸው መጠን ማውራት ይጀምራሉ። ሲያወሩ እየሳቁ ምናምን ነገር እየተሽከሮ መመች ድንገት ቢያወሩስ የሆነ የሚገርም ጥያቄ ጠይቋት ቱቱዬ እየተሽከሮ መመች እየሳቀች ባሏን ብታዋራውስ የፊንገር ባል ከዛ ፊንገርዬ ጥርሳ ያው ችግር ሰው ብላ ስትመጣ ቱቱና የፊንገር ባል እየሳቁ ቢገኙስ ወይም ድንገት እንደዚህ አይገርምሽም ምናምን እያለ እንደዚህ እየነካካት ብትደርስስ ፊንገር ከዛ ምንድን ይፈጠራል ብላችሁ የምታስቡት ቱቱ ላይ ምንድን ነው የሚፈጠረው ኦልረዲ ሊፈጠር የሚችለውን ነገር ተናግራለች ራሷን አሲድ እደፋለሁ። ከዛ ቱትዬ እዛ ጓደኛዋ አሲድ ስትደፋባት ሳሉ መሳል አለባችሁ እንዴ? እንዴት አይነት ላገባው። ከዛ አስቡ ያረቢ አንድ ጭንቅላቱን ከሚያክሰው እንደዚህ አይነት ንግግር አይወጣም። ስለዚህ ምከሯት። እኔ ማን እንደሚመክርሽ አላቅም፣ ሴትዮ። ማን እንደሚገስትሽ ባላቅም፣ ፊንገር የሚመክርሽ ሰው ያስፈልግሻል። ከአንደበትሽ የሚወጣው አይደለም ጠላቶችሽን ወዳጆችሽን የሚያስፈራ ነገር ነው። የገዛ ወዳጆችሽ እነዚህ በምትናገሪያቸው ቃላቶች ይፈራሉ። ለምን መሰልሽ? ነገበን የሚባል ነገር አለ። ሰው ነው አደለም? ሰው ጓደኛ እና ጓደኛ፣ እግርና እግር ራሱ እየተጋጨ አደናቅፎ ድፍት ያደርገናል። አደለም ሰው ስለዚህ ጓደኞች ጠቅላላ በዙሪያ ያሉት እነሱ ራሱ አንደበታቸውን አውጥተው ስለማይነግሩሽ ሊሆን ይችላል እንጂ እነሱ ራሱ ይፈሩሻል። ምክንያቱም ከአፈሽ እየወጣ ያለው ቃላት ያስፈራል፣ ያስጨንቃል፣ ያስደነግጣል። ጭንቅላት ካለው ሰው አሲድ እደፋለው አይባልም። አይባልም፣ ነውር ነው፣ አይባልም። እኔ ለምን የኔ ባል ቺት አይደለም በአንድ ሴት አይደለም በአስር ሴት ፍለፊቴ አስር ለአንድ ቺት ለምን አያደርገኝም? ምን አገባኝ? ከኔ የጎደለው ነገር ኖሮ ሊሆን ይችላል፣ ወይም እኔ ሰልችቼው ሊሆን ይችላል፣ ወይም እኔ ሙሙስ መግባት መውጣት መሮት በቃኝ፣ ይሄ ሙሙ አቅለሸለሸኝ፣ ተቀያሪ ሌላ ሙሙ ፈልጌ ነው ብሎ ሊሆን ይችላል። እኔ ምን አባቱ አስቦ ሊሆን እንደሚችል ባላቅም፣ ሄዶ ቺት የሚያደርገኝ ክለፊት ቺት ቢያደርግ እኔ ቺት ያደርጉኝ ሴቶችን አሲድ አልደፋም። ለምን ለምን ብዬ ነው የምደፋው? ያን እየተቆሰቁሽዋልሽ እንጂ ሌላ ታያለሽ፣ ሌላ ሌላ አንተ ቺ ታረክብኝ በቃ አልተጣጣምንም ማለት ነው፣ አልተስማማንም ማለት ነው። ወዛችን ጣማችን አለቀ ማለት ነው፣ ተሰለቻችን ማለት ነው። ስለዚህ መንገድ እንቀያየራለን ማለት ነው። እሱ ወደዛ ጋር ሄዶች ሲያደርግ እኔ ደማን ይሄ ለኔ የሚያስፈልገኝ ቢሄ መንገድ ፈልጌ ሌላ ወንድ ጋር እሄዳለሁኝ፣ ሌላ የሚያስደስኝ ፍላጎቱ ካለኝ ሌላ ሰው እፈልጋለሁኝ እንጂ ሴቶቹን ትጄ አሲድም ደፋበትም ሆነ ሴቶቹን የማስገድልበት ምንም አይነት ምክንያት የለኝም። አይደረግም። እዚህ አንቺ፣ እኔ ይሄ በጣም የሚገራርም ሰው ልብ ብሎ አይሰማሽም እንጂ ሰው ልብ ብሎ አያዳምጥም እንጂ፣ ፊንገር ከአንደበትሽ የሚወጡ አንዳንድ ቃላቶች ትውልድ ያበላሻል። ሰዎችን መጥፎ ነገር በሰው ላይ እንዲያሰቡ ያደርጋል። እኔ ምከሯት፣ ለማንኛውም አቡ ምከሯት እኔ በጠረጴዛ ዙሪያ ይሁን እኔ በስልክ ይሁን በቪዲዮ ይሁን በምትፈልጉት ነገር ብቻ ደውሉና ምከሯት አጠገባችሁ ያላችሁ ሰዎች ምከሯት እንዲህ ዝም ብላ ሰዎች ሰው ወዳጅ ራሱ እንዲያሳጣት የሚሆን ቃላት ስትናገር ቁጭ ብላችሁ አትይዋት ይሄ ጓደኝነት አይደለም ከእናንተ እንደውም እኔ ይሻላለሁ ለሷ ምክንያቱም ተይ እንደዚህ አትበይ እያልኳትም እኮ ነው ፊንገር እንደ ስትረገጥ ትመከራለች አይባልም ትባላለች ። እኔ አሁን ረገጣና ምክር አንድ ላይ ነው የማደርገው። እናንተ ግን እንወድሻለን፣ ወዳጃችን አንደኛ ነሽ እያላችሁ አውቃችሁ እየገፋፋችኋት ልጅቷ እንደዚህ አይነት ነገር ስትናገር ታይ እንኳን የማትሏት ምን አይነት ጓደኞች ናቸው? ምን አይነት ጓደኞች ናቸው? አደባባይ ላይ ለሪከርድ የሚሆን ነገር፣ ለትውልድ የሚቀመጥ ነገር ስታስቀመጥ ለልጇ አሁን ይሄ ንግግሯ ለልጇ ነገም ልጇን ይሄም ኢፌክት ያደርጋታል። ምን እንደሚያደርጋ ታውቃላችሁ ልጅቷ አድጋ ጓደኛ ምናምን ስትይስ ከጓደኞቿ ጋር እንኳን ብትጣላ የገዛ ልጇ ጓደኞቿ ምን ሊሏት እንደሚችሉ ታውቃላችሁ። ብትጣላ አንቺ እኮ እናቅሻለን፣ እናት አንቺም የእናትሽ ሚጤ ናት። እናትሽ ሰው ላይ አሲድ እደፋለሁ እናትሽ ሰው ላይ ሰው እገድላለሁ አስገድላለሁ እያልሽ የምትናገር ሴትዮ፣ ይህንን እየሰማሽ ያደግሽ ለእኛ ልትመለሽ ነው ወይ ይሏታል። ልጇን ራሱ ልጇ ላይ የራሱ ችግር ይፈጥራል አይደለም እሷ። ስለዚህ ምከሯት። እኔ እኮ ምኑ ናችሁ? ምንድን ይሄ ይሄን ያህል ከሶሻል ሚዲያ ላለመራቅ ነው? የሶሻል ሚዲያ አራራ ነው እንደዚህ የሚያደርጋችሁ። ከሰራው ካልሽ እስከ ዛሬ ሶሻል ሚዲያ ላይ ቆይቻለሁ ብር ሰርቻለሁ ምናምን ካልሽ ሶ አረጋጊው አረጋጊውና ሌሎቹ ደግሞ በአሁን ሰዓት እየሰሩ ላሉ ሰዎች ለነሱ ቦታ ልቀቂና አንቺ ያለኝን እግዚአብሔር ይባርክልኝ ብለሽ ባለሽ ቀጥይ፣ በቻልሽው አቅም ቀጥይ አትጥፊ ከሶሻል ሚዲያ ላይ ቀጥይ። ሶሻል ሚዲያሽ ነው ምናምን አድርጌ፣ ግን በአሁን ሰዓት ለምንድን ነው ወዳጅም ጠላትም እንዳይኖርሽ ለምታለኛለሽ በዚህ ንግግርሽ። አይባል የማይሏችሁ ጓደኞች ካሉ እነሱ ለእናንተ ጓደኛ ሊሆኗችሁ አይችልም። ፑሽ የሚያደርጓችሁ ምናምን፣ እንደዚህ አይነት ጓደኛ አያስፈልጋችሁ። ጓደኛ ከሆነች የሆነ ነገር ህዝብንም ቀይም ይሆነ እማት መክሮሽ ጓደኛ ጓደኛ ናት። እናት ያቺ ጓደኛሽ ልትሆን አትችልም። ምክንያቱም አይባልም ጭንቅላት እንዳለው ሰው ስናስብ አይባልም። ስለዚህ እንደዚህ አይነት ጓደኛ ካላችሁ መጥፎ ነገር ስታ አድርጊ፣ አድርጊ በርቺ፣ ያው ያሉ የሚገፋፏችሁ ጓደኞች ካላችሁ እነሱ ለእናንተ ጓደኛችሁ ሳይሆኑ ጠላታችሁ ነው፣ ሊሆኑም አይችሉም። እንደዚህ አይነት ጓደኛ አያስፈልግም። ተስፈራለች ጌታን ተስፋ፣ እኔ አላቀመጭ አሮ ነው አይረዳታለሁኝ ወይ ከደረሰባት አንጻር ሊሆን ይችላል። እኛ ቲክቶከሮች ነን ብለናል። እኛ ቲክቶከሮች ነን እና ለየት እንላለን። የሰለጠንን ኮማቾች አለን፣ የሰለጠንን ተራጋጆች አለን፣ የሰለጠንን ተናጋሪዎች። የቲክቶክ ይለያል ብለን ስንናገር አልሰማማላችሁ። እናንተ እንደ ዩቲዩብ መስሏችኋል። ዩቲዩብ ላይ በተካሄደው ነገር የምትቀጥሉ አይደለም፣ እንለያለን ስለዚህ እዚህ ላይ በእውነቱ ቲክቶክ ላይ የደረሰብሽ ነገር ተስፋ ያስቆርጣል፣ አናዱሻል ግን ስቲል ስቲል ስቲል ስቲል ነገ እኮ ሌላ ቀን ነው። እናቴ ነገ አዲስ ቀን ነው። ነገ ቱሞሮ ቱሞሮ ቱሞሮ ኒው ዴይ አፍተር ቱሞሮ አፍተር ቱሞሮ ዴይ እያለ እያለ ዘመን በዘመን ላይ ይቀጣጠላል። ያ ትንፋሽሽ ካልተቋረጠ በህይወት ካለሽ ስለዚህ ተረጋጊ። ዛሬ የደረሰብሽ ሶሻል ሚዲያ ላይ ሰው ስለጠላሽ ብለሽ የባሰ በጥላቻ ላይ ጥላቻ ሰው እንዲያደርግ ሳይ ተንፍሺ እናቴ ተንፍሺ። ተጠጣለች፣ እዚህ ዘዲው ትቀማለሽ። ተጠጣለች ምንድን ነው የሚያስደሳት ነገር? የምትጠጪ ከሆነ ጠጪ። ከሰዎች ራቅ ብለሽ ጠጪ። የቀዘቀዘ ቢራ ጠጪ፣ የፈላ ቢራ ጠጪ፣ የተለያየ ነገር ጠጪ። እኔ ለራሴ እናቴ የወራ በባይ መጥቶብኝ መተንፈስ ሁሉ አቃተኝ። የወራ በባይ ሲመጣ ማውራት ሁሉ አቃተኝ። ብትተውኝ ምን አለ ወገን፣ ለራሴ መተንፈስ አቃተኝ። ለራሴ ነፍስ ከስጋዬ ኩላሊት ከጉበቴ አንጀት ከጉሮሮዬ ምናምን ተጠጋግቶ ተጠጋግቶ ደክሞኛል። እንደገና ኔ ረገጣ አረፌ የረገጣ መከራ በመሀል በማል እሷን መከራ ምን አባሽ አገባኝ። እኔ ለራሴ በስንት ዓመት ነው እንዴት ነው አልኩኝ። አሁን እንደዚህ ቁጭ አልኩኝና ጠዋት እንዴት ነው ግና አምላክ ይሁን አልኩኝ። እንዴት ነው አምላክ ይሁን። አንዳንድ ዘርን በሀብት ስትባርክ አንዳንድ ዘርን በበረከት ስትባርክ አንዳንድ ዘርን በተለያየ ነገር ስትባርክ አልኩኝ። ቁጭ ብዬ በጠዋቱ በማንቆርቆሪያ ቡና እየጠጣሁ ይህንን ሁሉ በየዘሩ በየዘሩ ሰውን ስትባርክ እኛ ቤት እኛ ቤት ምኑ ነው? ፔሬዳችንን ረዘም ማድረግ የባረክን አልኩኝ። የእኛ ቤት ፔሬድ ከቀጠለፈ ረዘም ማለ ወደ ስልሳም ሊሄድ ሄድ ይችላል አሉኝ። አደለም አርባ አምስት ላይ ሊቆም ወደ ስልሳ ሁሉ ሊሄድ ይችላል አላሉኝም። የእኛ ቤት እንደዛ ነው። በእንደዚህ ነው የተባረክ ነው እስከ ስልሳ ዓመትሽ ፔሪድሽ ልታይ ትችያለሽ አሉ። ወይኔ ያልኩኝ በቃ። እንደገና እና ስልሳ ዓመት ሙሉ አስቸጋሪ ጉዳይ ነው እናቴ። ከእንደዚህ አይነት የወራ አበባ አርባ አምስት ላይ ሲቆም ጥሩ ነው። ሀምሳ ላይ እንደገፋ ከተባለ ሀምሳ ላይ እንዲህ በስቶ በስቶ ስልሳ ድረስ እናቴ፣ እንደገና እኔ ልቤ ሲሰነጠቅ የአሁኑ ሲመጣ ነግሬያቸዋለሁ አይደል ያውኑ ከትናንት ብሪያን ይመጣው ከዚህ አንስቶ እስከዚህ ድረስ የሆነ የሆነ ነገር ነው እንዴ አለፈው ያለፈው ይያረግ። እንድስንታ አድርጎ ለእንዱ ለአንድ ለአንድ ደቂቃ ያ ረቢ ያ በመሰንጠቅ ተወጋሁኝ። የውጋት መሰንጠቅ ጭንቅላት እንዲህ ሰንጥቆ ሰንጥቆ ሰንጥቆ አለፈና ነው ከዛ በኋላ ከአንድ ከሆነ ከአምስት ደቂቃ በኋላ ከስር ወጥ አልኩኝ በቃ አንዳንዴ እንጠሽ ሶስቴ ያስነጥሽ በአራተኛው ጧ አንዳንዴ እንደስር ጅማት እንደሚበጣጠሰው ቅቅቅቅቅቅ ጧ ሲል ይሰማኛል። ከያ አልኩኝ ብዙ ችግር አለው ወገን። እኔ በራሴ እኔ ፊንገር ምንም የሚያገባኝ ነገር የለም ስላች። ፊንገርዬ እርግጠኛ ነሽ አንቺ አንቺ እድለኛ ነሽ አቆምሻል። 49 አመት ሻል አንቺ አንቺ አቆምሻል።

ገና ሶስት ቀን መተኛት አለብኝ። የሁለት ቀን ፓርቲ ድካሜን ሶስት ቀን ተኝቼ ካልሆነ በስተቀር ብታዩ እንዲው ድቅቅ ጉብጥ ጉብጥ፣ አሁን ብታዩኝ ማለት ነው። በፊት እንደዚህ ጥሩ እንቅልፍ ተኝቼ ስነሳው እንደዚህ እንደዚህ ያልኩ ምድር ራሱ ምድር ራሱ ነው የምትችለኝ። ሀናቡ ጠጆ ወይ እንዲ እንዲ የምሏ ሴትዮ በአሁን ሰዓት ማለት ነው እንዲ ብዬ ነው ከቤት ራሱ ሶጣ እንዲ ጉብጭ ጉብጭ። ጌታ ወይኔ ጓደኛዬ፣ ውሻ ጸቡር በቃ እንበታታ ነው። ትናንትና እና ማታ እራሱ እየጠጣው መጣለሁ ብዬ አልቻልኩም። ከቅሜ በላይ ሆነ። ሀናቡ የቲክቶክ እ ትናንትና ማታ ልተኛ ማለት ነው እንደዚህ ጋር ደም ብዬ ስልኬ ነው ያለው ከአንድ ከሸገር መሰልችኛ እንድንዴ አልኩኝ። ቁጥር ሁለት ሀናቡ አልኩኝ ቁጭ ብላ ምናምን ትላለች። ወንዶቹ ወንዶቹን ምናምን የመጨረሻ በቃ በግልጽ በግልጹ ብልግና ነው የምትሉት። እሱን እያወራች አውዝ ላይ ጓት አልኩኝ። ሀናቡ አልኩኝ፣ ቁጥር ሁለት ሀናቡ፣ አሁን አንቺ ይሄ ሀናቡ ምልምል ነሽ አልኩኝ። አዳመትኩ አዳመትኩና፣ አዬ አልኩኝ ደግሞ እ ዛሬ ምን ማንንን ቦጭቅ ቦጨቅ ነው ምን ቦጭቃ መከራ ላይ ገባን። ነገር ሁሉ እያሳሰበን ፊንገርን መከርኩ እኮ እየረገጥኩ መከርኳት አይደለም። አየኋት አየኋትና ልጅቷን ሰማኋት ሰማኋትና እድሜዋም ወደ እኔ ገደማት ሆናለች እድሜያችን። አዳምጥኩ አዳምጥኩና ምን አልኩኝ፣ አይ ሀንዬ አልኩኝ፣ ልክ እንደዚህ እጅ እጅ የሚል ወሬ ነው የምታወሪው። ቲክቶከሮች ጋ ገብተሽ ሁሌ ያልኩኝ እኔም እንዲህ ነው የማወሩ አልኩኝ። አይ ያልኩኝና ውስጥ እየወጣው ሀና ጉድ ሞርኒንግ ጉድ ሞርኒንግ እናቴ እንዴት ነሽ? ማታ ምን አደረግሽ? ሃይ ማይ ቡ ዝም በይ ወሬኛ፣ መሽለታ ወሪያ፣ አስጀምረሽኝ ሰማሁ አዳመጥኩሽ፣ ጨረስኩኝ። እሺ ተረድችሽ? አለው ሃኒዬ፣ አሁን ከፊንገር ጋር ያለሽ ጸብ ነገርሽኝ ብለሽ ራሱ መልስ ሳትሰጪ ድራሽሽ ይጥፋ። የጣትሽው ሽንኩርት አሩ ይሁን የዘፈዘፍሽው ፓን ቅልቅሽ ልታሰጪ ይሁን እ ባልሽ ምግብ ሳታበሲ መቱብሽ ይሁን ይሄ ምን ምን ምን ሆነሽ እንደሆነ አላውቅም። ያንን ሁሉ አልሽ ትሰማለሽ ብዬ ቁጭ ብዬ አፌን ከፍታለሁ። ተነስተሽልም ኧረ ምንም ሊስንም ብሎ ነገር የለም። ሰማሽ፣ አዳመሽልሽ። አዎ፣ ተረድቻለሁ። ሳቲ ሄድሽ። እርግጠኛ ነኝ ያ ባልሽ መጥቶ ነው ምግብ ሳሰሪለት መቶብሽ ነው። ባልሽ እዚህ ቲክቶክ ላይ ቁጭ ብለሽ ጊዜሽን አታቃጢ ብዬሽ የለ? በየቀኑ ሽንኩርት የምንጨርሰው ሽንኩርቱን ጥደሽ እያረረ አይ፣ ድራይቪንግ አትበይ፣ የምን ድራይቪን ነው? በእንግሊዘኛ ደግሞ አታስረጅን። እኛ እናቅም። እኔ አሁን አይ ወዝ ድራይቪን ምናምን አልሽ የሚያገባኝ ነገር የለም። እኔ ቢገባሽ እዚህ ጋር እኮ የተሸከምኳቸው እኮ አማርኛ ነው የሚያዩት በብዛት አማርኛ ነው የሚያውቁት። ስለዚህ አይ ወዝ ድራይቪን የሚለውን በስነ ስርዓት መኪና እየነዳሁ ስለነበረ ኮመንት ልጽፍልሽ ስላልቻልኩ ነው ብለሽ በአማርኛ ጻፊ። ኮመንት ስትጽፉ በእንግሊዘኛ ትጻፉ ለኔ ብቻ ነው እንደምትጽፉት። እኔም እነሱን ማወቅ አለብን፣ እነሱ መረዳት አለባቸው። ሂጂ ባትም በአማርኛ አማርኛ በአማርኛ ጻፍ ይላታለሁ። አማርኛ እኔ ያው አይ ካን አይ ካን እንትን እንሆኖ አማርኛም በአማርኛ ጻፍ ይላታለሁ እንደገና እንግሊዘኛውን አቅሙ አማር እንግሊዘኛ በአማርኛ መጽፍ ጀመረች። ደንቆሮ ሂጂ ተማሪ፣ ሂጂ ተማሪ፣ አማርኛ ተማሪ። እኔ ምን አገብ ሦስት መቶ አይደለም። ለምን ሰማንያ ሰማንያ ሺህ ቁጥር አይኖርም። አማርኛ ተማሪ፣ ተማሪ፣ አማርኛ ተማሪ። እሺ አይደል እሽም በአማርኛ እሽም በአማርኛ ትምህርት ያሰልሻል። አማርኛ የማትችሉ ሰዎች ይሄ እንደዚህ አትናደዱ፣ ተማሩ ተማሩ። እንዴ አልበዛም እንዴ? እኛስ እየሰበርንም ሆነ እየቆረጥን እንግሊዘኛውን እያወራን ነው። ምን ዲቦራ ምርጥዬ እ ዲቦራ ምርጥዬ። አሁን እኔና ዲቦራ ምን አገናኘን ወገን? ዲቦራ ምርጥዬ ነው ያለው፣ እንደዛ ነው ያለው። ቀድሜን ሰብሰብ አድርጌ ስራ ይል ስራ የመተንፈሻ ችግሩ ላቀርኛ ሞደሬት ስጪላ። ምን ምን አደረጉ? ምን ምን አጣ? ተሳደቡ ተሳደባችሁ? ምን አሉ? እንደው በጣም በጣም ምን ብለው ጻፋው? በሞደሬትነት እነሱ የምናባራቸው ለአንቺ፣ ሞዴሬት ሞደሬት ሰጠች። እሺ ይሁን፣ ሐሳብሽን ሐሳብሽን እቀበላለሁ። ግን ምን አሉ ማለት ተሳደቡ? ምን አይነት ስድብ ነው ሀናቡ? ተበጂ አንቺ ጠቋራ ባሪያ፣ አንቺ አሮጊት፣ አንቺ ጉማሬ፣ አንቺ ማዲያቲያ፣ አንቺ ደደብ፣ አንቺ ጋለሞታ፣ አንቺ ማትረቢ ሀ ከቲክቶክ ባጠፋሽ። እኔ ራሴ ራሴን እንደዛው ጂ ቁጭ ብዬ ስሰድባለኝ። ራሴን እኮ ቁጭ አርጌ እሰድባለኝ። ይሄንን ሁሉ እነሱ የሚሰድቡኝን ስድብ ጠቅላላ ራሴን እሰድባለሁ። ቁጭ በይ። ስለዚህ እኔ ራሴን በራሴ ሰድቤ ራሴን ያሳመንኩት ነገር እነሱ መጥተው ቢሰድቡኝ ምን አገባኝ? ምን አገባኝ? ወደ ሎጣ ነው ጌታ። ሎጣን ስንት ሰዓት ሆነ? ሁለት ደቂቃ አለኝ። ማን ነው ደግሞ የሚልከው? ሳይነሴ ተነስፋ ፍንጨን እየበላኝ ነው። ምን ነው የምትልኩት? አሁን ስታዩኝ እንደዚህ እናንተን የማዋራበት ኤነርጂ አለኝ ይመስላል። ምንም አይነት ኤነርጂ የለኝም። ሰልችታችሁኛል። እናንተም እጅጅ ብላችሁኛል። ኑሮም እጅጅ ብሎኛል። ሁሉ ነገር እጅጅ ብሎኛል። እጅጅ ማይል ነገር መፈለግ ነው የፈለኩት እንጂ አዎ አይዞሽ እናት፣ እንደዚህ አይዞሽ እየተባባለን እየተደጋገፍን፣ ስለዚህ ነው። አታድክሙኝ፣ አታድክሙኝ ለእናንተ የሚሆን ኢነርጂ የለኝም። ድንገት ይችን ፈሳሽን ጨርሼ ከአንድ ከሁለት ከሶስት ቀን በኋላ ፊቴም ሲረጋጋ እኔም ሲረጋጋ እንጫጫው ካላችሁ እንጫጫዋለን። ባሁን ሰዓት ግን ከእናንተ ጋር የምጫጫውበት ምንም አቅም የለኝም። እሺ፣ እንከባበር። ማሪያት ወጣብኝ። እንደዚህ ጋር ወገን ይታያችኋል። እዚህ ጋር ማሪያት አለ። ወደዚህ አካባቢ ማሬት አየው ልበል? ጠቆር ያለ ክብ ነገር የለም? ማሬት ነገር ይሄ መሰለኝ። አላቅ ምንድን ነው ፈለግሽ? አይነበብልኝ አው